በየመን ሰመጠች የተባለችው ጀልባ በየመን ባህር ዳርቻ ሬሳዎች እየወጡ ይገኛሉ። ለሀውላ ላቅወት ላ ቢላ። ስደት እስከመቼ ነው? እስከመቼ? እስከመቼ? የሰው ልጅ እንደዚህ እንደቀላል ነገር በጣም ልብ ይሰብራል። ይምር። በጣም በጣም ልብ ይሰብራል።

ላ ወእና ለህ ራጃዋን አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰላም ሰላም፣ ውድ እና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። አላሁቶ ከመቅረት ይጠብቃችሁ ይጠብቃል። በጣም ከባድ ነው ቤተሰቦች፣ ስደት፣ እስከ መቼ? ስደተኞች ጀልባ ሰጠመች የተባለችው ጀልባ በየመን ባህር ዳርቻ እንደ ቀላል የሰው ልጅ እንደ ቀላል እንደዚህ በባህር ዳርቻ ማዕበሉ እያመጣቸው ባህር ዳር እየጣላቸው ይገኛል። ስብሓነላህ አል አዚም፣ ወላሂ በጣም ልብ ይሰብራል። እስከ መቼ የእኛ ነገር እስከ መቼ ነው? ወላ በጣም ልብ ይሰብራል። ሀገር ቤት ምንል በጦርነቱ ሰላም የለ የምር ወጣቱም እንደዚህ በባህር እየወጣ መቅረቱ በጣም ያሳዝናል የምር በጣም ነው ልብ የሚሰብረው በጣም የምር ብሬክስ ሀበሻዊ ላይ ቴሌግራም ያላችሁ እየገባችሁ ማየት ትችላላችሁ በጣም ነው ወላሂ ልብ የሚሰብረው በጣም የሰው ልጅ ይህን ያክል እዚህ ድረስ አይ እናት፣ ወላሂ እኔ ለእናቶቻችን ያሰብኩት አይ እናት፣ አስባችሁታል። አሁን አንዲት እናት ይህንን ፎቶ ቢታይ ምን አይነት ስሜት እንደሚሰማት መገመት አያዳግትም። ወላሂ በጣም ነው ልብ የሚሰብረው። በጣም ይምር እንደ መጨረሻችን እናሳምርልን፣ እንደው አገራችንም ሰላም ያደርግልን። እስከ መቼ ነው ስደት? እኔ ወላሂ ያዘንኩት ለእናቶች ነው። እየወለዱ በእንደዚህ አይነት ሀዘን መስማት ወላሂ በጣም ከባድ ነው። ልብ በጣም ነው የሚሰብረው። የምር እስከ መቼ ነው የኛ ነገር ሁል ጊዜ በስደት በበርሃ፣ በባህር የአሳ የአሳ ምግብ ሆኖ መቅረት? ወላሂ በጣም ያሳዝናል። በጣም አይ እናት፣ አይ ወላድ ወላሂ በጣም ነው ልቤን የተሰበረው። እንደዚህ በሚያሳዝን ሁኔታ ላሞራ ምግብ ሆኖ መቅረት የሰው ልጅ ይሄን ያክል በጣም ያሳዝናል። በጣም ነው የሚያሳዝነው። ነው ብሬክስ ሀበሻዊ ለበቴሌግራም ፎቶ ለቋል። ወላሂ ገብታችሁ ማየት ትችላላችሁ፣ ግን እንደ ባታዩ ይሻላችኋል። ውስጣችሁ በጣም ነው የሚረበሸው፣ በጣም ነው የሚረበሸው። ይህን ያክል ሁል ጊዜ አመት ከአመት አመት ከአመት በጦርነቱ በስደቱ በባህር ሂዶ ማለቅ ወላሂ ወጣቶች አለቁ። አይ እናት አይ እናት አይ ወላድ ወላሂ በጣም ነው የሚያሳዝነው። እስከ መቼ ነው የኛ ነገር በስደቱ በሁሉ ነገር በቃ መቼ ነው እናት እንደው እፎይ ብላ? ጧሪ ጠፋ ወላሂ። በጣም ነው ልብ የሚሰብረው በጣም ማለት ነው። እኔ ግን ባታው መርጣለሁ ፎቶውን ባታው። ወላሂ ውስጣችሁ ነው የሚረበሸው በጣም ማለት ነው። ከለራቸው ተቀይሯል ግማሽ አካላቸው የለም። ኧረ ወላሂ በጣም ነው በጣም ማለት ነው ውስጥ የሚረብሸው አስር ቀን ምናምን ከሳምንት በላይ ነው በባህር ቆይተው ማዕበሉ አሁን እያመጣ የሚጥላቸው እንደ አሳ ወላሂ፣ በጣም ከባድ ነው የሰው ልጅ ይህን ያክል ወላሂ፣ በጣም ልብ ይሰብራል በጣም ማለት ነው ላይ የሰው ልጅ ይሄን ያክል ታሞ ሞቶ እኮ መቀበር ክብር አለው። ወላሂ ክብር አለው። ፎቶ አንስተው እንኳን ለመፖሰት ከለራቸው አያስታውቅ፣ ማንነታቸው አያስታውቅ። ወላሂ በጣም ልብ ይሰብራል። ከእንደዚህ አይነት ነገር ይሰውራቸው ቤተሰባቸው ቤተሰቦቻቸው ያሉበትን ሁኔታ መገመት አያዳግትም የምር በጣም ነው ልብ የሚሰብረው ይሄ ነገር እስከ መቼ ነው እስከ መቼ እንደዚህ እኔ በወጣቱም አልፈርድም ስደት ለምን አቁሙም ለማለት አትፈርዱም ለምን በሀገራችን ላይ ጦርነቱ ችግሩ በቃ እንዴት የምር ተስፋ እየቆረጡ ነው የሚወጡት ብዬ አስባለሁ ተስፋ ያስቆርጣል። የሀገራችን ሁኔታ ከጊዜ ጊዜ ምንም የማይሻሻልበት ስደት የሚቆም ቢባል እንዴት ብሎ ነው? ወጣቱ እንዴት በቃ ተስፋ ቁርጦ ነው የሚወጣው? የምር በጣም ያሳዝናል። እኔ በፊት በፊት በባህር ለምንድን ነው የሚወጡት? ተው የተባሉ ይህን ነገር እያዩል ነበረ፣ ግን ደግሞም ተስፋ እየቆረጡ ነው ወጣቱ። አሁን ምንም ማድረግ አይችልም። ሀገራችንም ላይ ብትሉ በጦርነቱ እያለቁ ነው። ምንም አይነት ሰላም የለም። እንዴት ነው ወጣቱ ተረጋግቶ የሚኖረው? ወላሂ በጣም ልብ ይሰብራል። ወላሂ የሰው ልጅ ይህን ያክል የሰው ልጅ እንስሳ እንኳን በድርቅ ሲሞት እንደዚህ በጎርፍ በምናምን ሲሞት በጣም ያሳዝናል። እንኳን የሰው ልጅ አይደለም ቀርቶ ማለት ነው። ወላሂ በጣም ነው ልብ የሚሰብረው። በጣም ማለት ነው እኔ ፎቶን ባታው መርጣለሁ የምር በጣም ውስጣችሁ ይረበሻል። ጥራሽ የሰው ልጅ አይመስልም ማለት ነው። ወላሂ በጣም ነው የሚያሳዝነው። ልባችሁ ነው የሚሰበረው። ወላሂ እስከ መቼ ነው እስከ መቼ እኔ ያዘንኩት ለወላጆች ነው፣ ለእናቶች። አሁን እናት ይህን ፎቶ ብታይ ሰው ትሆናለች? ወላሂ ስለልጅ ማለት ነው የወለዳችሁ ታቁታላችሁ። እኔ የወላድ ላይ ያልኩት አይ እናት፣ ወላሂ በጣም ያሳዝናል። ምን አለ በሀገራችሁ ላይ አስታሙን መቅበር ወይም ደግሞ ቁርጡን ማወቅ ይቆርጥላችኋል። ቀብራችሁ ግን ላሞራ ላሞራ ዳርጋችሁ ልጃችሁን የማይወጣ ሳት ወላሂ ተዳፈነ ሳት በጣም ከባድ ነው። ስሜቱ ወላሂ በጣም ከባድ ነው። በጣም ልብ የሚሰብር ነው። ይሄ ሰው ልጅ ይሄን ያክል ወላሂ በጣም ውስጥ የተጎዳው ማለት ነው። አላህ ቤተሰቦቻቸውንም ሰብር ይስጣቸው። እናት ጧሪ ጧሪ ማጣቷ በአሁን ጊዜ እኮ በቃ እናት ልጅ የምትወልደው ለብዙ አላማ የልጇን የልጇን ደስታ የልጇን አባ ለማየት ነው። በአሁኑ ጊዜ ግን ያ ነገር እየተደረገ አይደለም። ወጣቱ በጦርነት ያልቃል፣ በስደት ያልቃል። ሁን ላይ በጣም ልብ ነው የሚሰበው፣ በጣም ነው የሚያሳዝነው። እንደ ዛሬ ውስጥ የተጎርቶ አያውቅም። የምር ያንን ፎቶ ባላየሆነ ያልኩት መጨረሻችን መጨረሻችን በቃ እንደዚህ ሆኖ መቅረቱ ነው። ልጆቻችን ወጣቶቹ በባህር እየወጡ መቅረታቸው፣ በጦርነት እርስ በእርስ ወላሂ፣ በጣም ነው ከባድ ነው። አላህ ብቻ በቃችሁ ይበለን ሀገራችንንም ሰላም ያደርግልን። እናቶችን መቻልን ይስጣቸው፣ ሶብርን ይስጣቸው። የምር በጣም ነው ልብ የሚሰብረው። በጣም ወላሂ አላህ መጽናናቱን ይስጣቸው። አሁን ወደ ባህር ወደ ስደት የጀመሩ እናቶች። ልጆቻቸው እየሄዱበት ወይ ቁርጡን አላወቁ፣ ምን ያህል ኑሮ እንደሚኖሩ መገመት አያዳግትም። አላህ የምር በጣም ነው ልብ የምተሰበረው። ግን ደላሎች ደላሎች አሁን እናንተ ልጅ አላችሁ ልጆች አላችሁ፣ እውነት በልጆቻችሁ ታገኙታላችሁ ህጻናትን ወጣትን እንደዚህ ብር እንደሚታፈስ እያደረጋችሁ እየጀነጅናችሁ ለባህር ለባህር እራት የምታደርገው የምር ር ታገኙታላችሁ። የምር በዱኒያን በአኼራም ታገኙታላችሁ። ከእናት እቅፍ እየመነጠቃችሁ ከእናት እቅፍ እያወጣችሁ ለባህር ለባህር ምግብ እያደረጋችሁ የምር ታገኙታላችሁ። በልጆቻችሁ ይደርስባችኋል። እናንተ ለገንዘብ ብላችሁ ለገንዘብ ብላችሁ እንደዚህ እያደረጋችሁ የምር ታገኙታላችሁ። የስራችሁን ይስጣችሁ። ግን የእናንተም ቀን አንድ ቀን ይመጣል፣ ጠብቁ ደላሎች የምትባሉ ሰዎች የስራችሁን ይስጣችሁ። እናንተ ናችሁ እዚህ፣ እናንተ ባትኖሩ ማለት ነው፣ ወጣቱም አርፎ ሀገሩ ላይ ያለውን ስራ ተቋቁሞ ችግሩንም ተቋቁሞ ይኖሩ ነበረ። እናንተ ናችሁ፣ ስንት ከዋል ተሟልቶ እንደሚኖር ሰው እየጀነጀናችሁ እናንተ ናችሁ ተጠያቂው። እናንተ ናችሁ ደላሎች የምትባሉ ሰዎች ናችሁ ተጠያቂዎቹ። ያለ እናንተ ምን ማንም ተጠያቂ ተጠያቂ የለም። በጣም ነው ውስጥ የተጎዳው ጊዜው ስንት አመቱ ስንት አመተው በባህር እንደዚህ ሆኑ። ጀልባ እንደዚህ ሆነች፣ እንደዚህ ሆነች። እናንተ ባጀነጭ ናቸው ደላሎች፣ ባትኖሩ እነሱም ይሄን ነገር አያስቡም ነበረ። እዛው በሀገራቸው ችግሩንም ጦርነቱንም ተቋቁሞ ይኖሩት ነበረ። ግን ወላሂ ስራችሁን ይስጣችሁ፣ ስራችሁን ይስጣችሁ። በዚህ የምታገኙት ገንዘብ ወላሂ እሳት ነው የሚሆንባችሁ። እናትን እያስለቀቻችሁ የስንት እናትን ባ የስንት እናትን እንባ እየፈሰሰ እናንተ ግን እንደው እንቅልፍ ይወስዳችኋል። የምር እንቅልፍ ይወስዳችኋል። እንቅልፋችሁን ይንሳችሁ አቦ። ላይ በጣም ከባድ ነው። በጣም ማለት ነው የምር። በጣም ልቤን የሰበረው ፎቶ እኔ ምን ነው ገብቼ ባላየሁ ነው ያልኩት። ይሄ የሰው ልጅ ይህን ያክል ከለር እስከሚከብ እኔ ፎቶን ራሱ መለጠፍ በቃ እዚህ ጋር ለማስገባት ራሱ አልቻልኩም። አላህ እንደው በቃችሁ ይበለን። ለእናቶች እናቶች እንደው ለእናቶች ሲል በቃችሁ ይበለን። ለእናቶች እንባ ሲል በቃችሁ ይበለን። ስደትን ያቁመልን ሀገራችንንም ሰላም ያደርግልን። ወላሂ ስሜቱ በጣም ከባድ ነው። በጣም ደላሎች የምትባሉ ሰዎች እንደ አመት ከአመት ወላሂ አላቅም ብቻ ምን አይነት አንጀት እንዳላችሁ ምን አይነት የሰው የሰው ልጅ እንደዚህ እዚህ ድረስ ጥግ ድረስ ጭካኔ ወላሂ ከባድ ነው፣ በጣም በዛ ላይ ድንበር ሲደርሱ ታመው ይሞታሉ። እየታገቱ ገንዘብ ካላመጣችሁ እየተባሉ፣ ይህን ያክል ጭካኔ ወንድ ልጅ እንደዚህ ያደረጉ መደብደብ፣ ጭካኔ ይሄ ነገር ሁሉ ይሄ ሁሉ እያለ ለምንድን ነው ግን እሬ፣ የምር ይህን ያክል ጭካኔ ለምን እንደሆነ አላቀም ብቻ በጣም ልብ ይሰብራል። ወንድ ልጅ ይህን ያክል እንስፍስፍ ብሎ ይህን ያክል ተጎርቶ ተሰብሮ ማየት በጣም ይከብዳል። የምር በጣም ወንድ ልጆችን እንደዚህ እያሰቃያቸው ወጣቶችን፣ ሴቶችን እየተደፈሩ በሽተኛ የሆኑ ሴቶች፣ ወጣቶች፣ ህጻናቶች ወላሂ በጣም ከባድ ነው። ከትምህርት ገበታቸው እያቋረጣችሁ ብዙ ነገር የሌለውን ነገር እየሞላችሁ የሌለውን ነገር እየጀነጀናችሁ ወጣቶች ህፃናቶችን ከትምህርት ገበታ እያመጣችሁ ወላሂ የስራችሁን ይስጣችሁ። የምር በጣም ልብ ይሰብራል። አላህ እናቶችን ችሎታውን ይስጣቸው፣ መዝናናትን ይስጣቸው፣ አላህ ሶብሩን ይስጣቸው። የምር ከባድ ከባድ ሀዘን ነው። እንደው እናቶች ይህን ፎቶ እንዳያዩ ብዬ ተመኘሁኝ። ዋ እናት፣ አይ ወላድ፣ ወላሂ እናት ካየች ግን ይህን ፎቶ ወላሂ አትኖርም፣ በህይወት አትኖርም። አሁን እናቶች በበረሃ የሄደ ልጇ በበረሃ የሄደ ይህንን ፎቶ አይታ ወላሂ አትኖርም፣ በህይወት በጣም አሰቃቂ ላ። በጣም ይከብዳል።